የቅኔ ቤት ቆይታዬ ከታላቁ መምህር መጋቢ ምስጢር የኔታ ክንፈ ሚካኤል የደብረ ሊባኖስ የቅኔ መምህር የሕዝብ ጉባኤም ያዘጋጃል። ትምህርት ቤቱ ከሁሉም ከጎንደር፣ ከወላይታ፣ ከሱማሌ፣ ከጉራጌ፣ ከዚህ ከአዲስ አበባ ከሁሉም አካባቢ ከታላቁ መምህር ክቡር ሊቀ ሊቃውንት የኔታ እዝራ ሐድስ መጽሐፍተ ብሉያትንና መጽሐፍተ ሊቃውንትን ከእሳቸው ተምሬ ያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። በየሳምንቱ ረቡ ማታ ሁለት ሰዓት ወደ እናንተ ይዘን የምንቀርበውን አብነቶቻችን የተሰኘውን መርሃ ግብራችንን ይዘን ቀርበናል። በዛሬው መርሃ ግብራችን አንድ ታላቅ የቤተ ክርስቲያን ምሁር ይዘን ቀርበናል። ሊቀሊቃውንት ነቢየ ልዑል አዳሙ ይባላሉ። በሰሜን ሸዋ ሀገረ ስብከት በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም የአራቱ ጉባኤያት መምህር ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። ሊቀሊቃውንት ነቢየ ልዑል አዳሙ በቅድስት ቤተክርስቲያናችን እውቀት የበለጸጉ ወጣት መምህር ናቸው። እንደዚሁም ደግሞ የጉባኤ ቤታቸው ዘመኑን የዋጀ መንፈሳዊውንም ዘመናዊውንም ጭምር የሚያስተምር ትልቅ ትምህርት ቤት ነው። ትልቅ ምሳሌና አሪያ የሚሆን ነው። እንግዲህ ሊቀሊቃውንት ነቢየ ልዑል አዳሙ፣ በመጀመሪያ በእሳቸው ዙሪያ ማለት ነው ስለ ትምህርት ዝግጅታቸው፣ ስለ አገልግሎታቸውም ይነግሩናል። በአጠቃላይ ስለ ገዳሙም ጉባኤ የመማር ማስተማር ሂደትን አስመልክቶም ያብራሩልናልና ከእሳቸው ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ከእኛ ጋር እንድትቆዩ በአክብሮት እንጋብዛለን። አመሰግናለሁ። ነቢዬ ልዑል አዳሙ እባላለሁ። የስራ ሞያዬ አገልግሎቴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የታላቋ ገዳም የደብረ ምጥማቅ ጻድቃኔ ማርያም ፈረገጥ በቢያቴ ዘሪያ ቆም መታሰቢያ የአራት ጉባኤ አታዳሪ ትምህርት ቤት ጉባኤ ቤት መምህር ነኝ። ሀገረ ስብከቱ የሰጠኝ ስም በደብዳቤ የሰጡኝ ስም ሊቀ ሊቃውንት የሚል ስም ነው የሰጡኝ። የብዙ ጊዜ በመምህር በሚለው ነቢየ ልዑል በሚለው ሰው ቢጠራኝ ደስ ይለኛል። ግን ቤተክርስቲያን ነው በአገልግሎት በዚያ ስም ነው የምንጠራው። ብዙ አባታችን ናቸው ይህን ስም ይሰጡኝ። ብዙ አቡነ ወንድማነቸውም ኢትዮጵያዊ የካህን ልጅ ነኝ በገጠር ኢትዮጵያ ውስጥ እንዳደገ ሰው አባቴ ካህን ናቸው አያቴም ካህን ናቸው የቃል ትምህርት ከቤተሰቦች ነው ከአያቴ ነው ከአባቴ ነው የተማርኩት ከሁለቱም ማለት ነው ከዚያ በኋላ ግን ወደ ደብረ ሊባኖስ በመምጣት ቅዳሴ ቤትም ነበርኩ ወደ ጓሀፂወን ወደሚባለው ሰላሌ ሀገረ እዚያም የው ዜማ ቤት ቆይቻለሁ። በደብረ ሊባኖስ በታላቁ ገዳም አቋቋም ቤትም ገብቼ ጀመር የነበር አሞኝ ነው። ከዚያ የወጣት የቅኔ ቤት ቆይታዬ ከታላቁ መምህር መጋቢ ሚስጢር የኔታ ክንፈ ሚካኤል የደብረ ሊባኖስ የቅኔ መምህር ከእሳቸው ዘንድ ብዙ ጊዜ ቆይቻለሁ። ከዚያ በሰሜን ሸዋ ሀገረ ስብከት አሁንም በባልጭ አማኑኤል ከነበሩት ከታላቁ ሊቅ ከየኔታ ቦሮኬ ዘንድም ቅነቤት ነበርኩ እዚያም እንዲሁም ከታላቁ መምህር ሊቀ ሊቃውንት የኔታ ያደርሽ ፈራው ጨጐድሃና ከሳቸው ዘንድም ቅነቤት ነበርኩ። ቅነቤት አሁን ባልኮት መምህራን ጉባኤ ቤት ቆይቻለሁ። ከዚያ በታላቁ ገዳም በደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ መጻሕፍት ሐዲሳትን ከየኔታ ኢሳያስ ወልደ ሰንበት ከሳቸው ተምሬያለሁ። በኋላ በብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፈቃድ ወደ ጎንደር ሄጄ ከታላቁ መምህር ክቡር ሊቀ ሊቃውንት የኔታ እዝራ ሐዲስ መጻሕፍተ ብሉያትንና መጻሕፍተ ሊቃውንትን ከእሳቸው ተምሬያለሁ፣ ተመርቄያለሁ። ከበሳቸው የኔታ መጋቢ ምስጢር በረከታቸው ይደርብን፣ ባለፈው ያረፉት ኔታ ተሾመ የጎንደር ሀመራን መሰለስቱ ምእት የመጽሐፍ መነኮሳት ምስክር መምህር አርፈዋል ከሀያ ቀን በፊት። ከሳቸው መጽሐፍ ተመነኮሳትን ተምር ያለሁ ተመርቅ ያለው የመጽሐፍ ቤት ቆይታና የቅኔ ቤት ቆይታ ይህንን ይመስላል መምህር አሁን የሚገኘው አሁን ደግሞ በሰሜን ሸዋ ሀገረ ስብከት በደብረ ምጥዋቅ ጻድቃኔ ማርያም ገዳም የአራቱ ጉባኤያት አዳሪ ትምህርት ቤት በብፁዕ አባታችን አቡነ ቀለሚንጦስ መልካም ፈቃድ የተከፈተ 2015 ላይ አዳሪ ትምህርት ቤት ነው። የብሉያት የሐዲሳት የሊቃውንትና የመጻሕፍት ተመነኮሳት ደቀ መዛሙርት አሉ። አሁን ባለፈው ስልሳ ተማሪዎችን ነበር እስከዛሬ ሁለቱን አመት ይዘን የቆየ ነው። አሁን ደግሞ ዘንድሮ ወደ ሰላሳ አምስት አካባቢ እንደዛ የሚደርሱ ተማሪዎችን ተቀብለን ወደ 93 አካባቢ ተማሪዎች 94 እንደዛ ተማሪዎች አሁን ላይ በአዳሪነት አሉን። በውጭ ሆኖ ደግሞ የሚማሩ አንድ አራት አምስት ተማሪዎች አምስት ተማሪዎች ውጭ ሆኖ የሚማሩ አሉን። በዚህ መንገድ ነው አሁን እያስተማርኩ ያለሁት። ብሉያት ደቀ መዛሙርት አሉን። ወደ 38 የሚሆኑ የብሉያት ደቀ መዛሙርት አሉ። የሐዲሳትም ደቀ መዛሙርት አሉን፣ ከ28 የማያንሱ ናቸው። የሐዲሳቱ ደቀ መዛሙርት አሉን። የመጻሕፍት ሊቃውንት ደቀ መዛሙርትም አሉን። እነዚህ አራቱንም ጉባኤያት የሚማሩ ናቸው። ደቀ መዛሙርቱ ከሁሉም የኢትዮጵያ አቅጣጫ እኛ አውቀን ሰብስበናቸው ሳይሆን ማስታወቂያ ወተን በማስታወቂያ ነው ደቀ መዛሙርት እንድመዘገቡ ጥሪ የምናቀርበው። በዚያ መንገድ የተሰበሰቡ ከሁሉም ከጎንደር፣ ከወላይታ፣ ከሶማሌ፣ ከጉራጌ፣ ከዚህ ከአዲስ አበባ ከሁሉም አካባቢ ያሉ እንደ እድልም ሆኖ ሰፊ የትምህርት ዝግጅት ያደረጉ ደቀ መዛሙርት ይበዛሉ። በርካታ የድጓ መምህራን አሉ። ብዙ ያቋቋም መምህራን አሉ። ጉባኤ ቤት ውስጥ ሐዲሳት የሚማሩ ብሉያት የሚማሩ እንዲሁም ሐዲስ ብሉይ ተምረው ደግሞ ሊቃውንት የሚማሩ አሉ። ሐዲስ ተምረው ብሉይ የሚማሩ አሉ። ብሉይ ተምረው ሐዲስ የሚማሩ አሉ። ብሉይ ሐዲስ ተምረው መጻሕፍት መነኮሳት ለመማር ዘንድሮ የተወዳደሩ እየገቡ አሉ። ብዙዎቹ ዜማ ቤትና አቋቋም ቤት የቆዩ ቅኔ ያስመሰከሩ መጀመሪያ መስፈርቱ የቅኔ መምህርነት ስለሆነ እነሱ ሁሉም ናቸው። የቅዳሴ መምህር በብዙ የቅዳሴ መምህራንም አሉን። በዚህ መንገድ ነው ትምህርት ቤቱ ደቀ መዛሙርትን የሚቀበለው። አራቱ ጉባኤያት ብሉያት፣ አዲሳት፣ ሊቃውንትና መነኮሳት ናቸው። እነዚህን ይማራሉ። በፊት እኛ በትምህርት ቤት ከመጥፋታችን በፊት የተወሰኑ ወንድሞች ጋር ሆነን እንደ በእኛ ትምህርት ቤቱ ውስጥ አባቶችን የእኛ መምህራን የሚያግዝ ስራ ምንን ስራ የደቀ መዛሙርቱንም ጊዜ የሚቆጥብ የእውቀት መጠናቸውንም ከኛ የተሻለ የሚያደርግ ብለን እናስብ ነበር። የገባንን ያክል አንዳንድ ነገሮችን ለመተግበር ሞክረናል። አንደኛው ጊዜ አጠቃቀም ነው። እኛ ጊዜ እንጠቀማለን ብዙ ጊዜ እንደሚያውቁት በቤተክርስቲያን ትምህርት ቤት በዓላት የተባሉ ትምህርት ይዘጋሉ። ክረምት ይዘጋል። ዘመነ ጥር ነው ተብሎ ይዘጋል። ዘመነ ፋሲካ ነው ተብሎ ይዘጋል። እየራበው ለሚኖር ተማሪ ክረምት ነው ብሎ መዝጋት፣ ጥር ነው በዓል ነው ፋሲካ ነው ብሎ መዝጋት ተገቢነት እንዳለው አይሰማንም። ስለዚህ ከእናት ከአባቱ ቤት የወጣው ሊማር ነው ደቀ መዝሙር አመት እስከ አመት መማር አለበት ብለን እናምናለን። ስለዚህ በመተዳደሪያ ደንባችን ላይ ከነሐሴ ከጾመ ማርያም እና ከህማማት በቀር ሁሉንም የአመቱን ጊዜ እለታት የትምህርት እለታት አድርገን በወር ደግሞ እሁድ እሁድ እና በሳምንት በወር ደግሞ በሀያ አንድ ብቻ ማህሌ ስለምንቆም የሚቤታችን በዚያ ቀን ብቻ ነው ትምህርት የሌለው። ስለዚህ ክረምትና ዘመነ ጠርቅ እየተባሉ እያረፉ እኛ ስንማር ሰባት ዓመት ስድስት ዓመት ይፈጅ የነበረው የትምህርት ቆይታ አሁን ሙሉውን ጊዜ የትምህርት አድርገን ስንማረው አንደኛ ጊዜውን ያሳንሳል። ሁለተኛ ደግሞ ትምህርቱ በተከታታይ ሲሆን የመማር እንትንን ይጨምራል፣ የትምህርት ጥራትን ይጨምራል ማለት ነው። ስለ እኛ ጉባኤ ጥቂት ለመናገር ያክል እኛ ስንማር ተምረን የወጣ ነው፣ ቀለም ብቻ ነው። ቀለም ብቻ ለምንድን ነው የምንማረው? ደቀ መዛሙርቱ የራሳቸው የሆነ ሕይወትን መመስረት እንኳን ቢችሉ አይችሉም። እኛ የምንሰጣቸው ሰርተፍኬት በዓለም ዘበኝነት እንኳን አያስቀጥርም የእኛ ሰርተፍኬቶች ማለት ነው። ስለዚህ አንድ ሰው የግድ ቤተክርስቲያኒቱ ደሞዝ ካልከፈለችው መኖር አይችልም፣ የተማረው ቀለም ብቻ ስለሆነ። ስለዚህ የእኛ ተማሪዎች በሁለት መንገድ ጥቅም እንዲሰጥ ብለን አንደኛ ትምህርት ቤቱን በገቢ ያግዛል፣ ራስ አገዝ ትምህርት ቤት፣ ራስ አገዝ ትምህርት ቤት ይሆናል። ሁለተኛ ተማሪው ከትርጓሜን እንደምናሸመድደው ሁሉ ሌላ ስራ አውቆ እንዲወጣ ብለን ሸማኔ ቤት፣ ጧፍ ማምረት፣ ፈሻማ ማምረት፣ ሳሙና ለአርጎ ማምረት ሌሎችም እንደዚህ በባለሙያዎች እያስጠናን እነዚህን ትምህርት ቤቱ ጎን ለጎን አንድ ተማሪ አስተርጉሞ ተምሮ ሲወጣ ሽመና ይሰራል። የሆነ ሰዓት የሆነ ሰዓት ለአርጎ ቤት ይሰራል። እንደዚህ አድርገን እኩል እኩል ከትምህርት እኩል ያኛውን ይዘው እንዲወጡ ለማድረግ ጥረት እያደረግን ነው። ከጊዜ ያጠቃቀሙን ከማሻሻላችን በተጨማሪ ሶስተኛው፣ እኛ ስንማር መደበኛውን ትምህርት ብቻ መማራችን ጎድቶናል። አጫጭር ኮርሶችን አለማዊ ኮርሶችን መማር ነበረብን። እነዚህ ያነቃቃሉ። ለእኛ ደቀ መዛሙርት ያን እንዳገኙ እናደርጋለን። ከትምህርቱ ውጭ ከመደበኛ ትምህርቱ ውጭ የሆነ ለምሳሌ ካይዘን የካይዘን ፍልስፍና የእኛ ተማሪዎች ደቀ መዛሙርት ይወስዳሉ። ታይም ማናጅመንት ጊዜ አጠቃቀም ምሁራን በሆኑ በዓለማዊ ምሁራን ከዩኒቨርስቲ መምህራን እየጋበዝን በእነዚያ እናሰጣለን። ስነ ልቦና ተግባቦት የንግግር ክህሎት፣ ድርሰት፣ ወዘተ እነዚህ ሌሎችን ብዙ ስልጠናዎችን እኛ ደቀ መዛሙርት በወር አንድ ቀን ስልጠና ያገኛሉ። ተጨማሪ ማለት ነው። ይሄ ደቀ መዛሙርቱ የተሻለ ንቃት ህሊና እንድኖራቸው መረዳት እንድኖራቸው እያደረገ ብለን እናምናለን። ሌላው የትምህርቱን ስናስይዝ ምዘና መመዘኛ አለን። አንደኛው በየቀኑ በቃል የሚተረጎምላቸውን ደቀ መዛሙርት በቃል በየቀኑ ይፈተናሉ። ይሄ ሁሌ የምና ተግባር ነው። ሁ የማውራት ሁሌ የሚደረግ ነው። በቃል አንድ ደቀ መዝሙር ዛሬ የተተረጎመለትን በቃሉ ማታ ሳይተረጉም ሳይሸመድድ ነገ አዲስ ወንበር አይጀመርለት ነው። በዚህ መንገድ ትምህርቱ ተይዟሉ የሚለው እናረጋግጣለን። ሁለተኛው መንገድ በወር አንድ ቀን በሽት ይፈተናሉ። ደቀ መዛሙርት በተለያዩ ማህበራዊ ሚዲያ አይተው ከሆነ እኛም ለሌሎች አብነት ከሆነ ብለን ደቀ መዛሙርት ሲፈተኑ በየወሩ እንለቀዋለን። ያንን ማለት ነው ያ በወር ከ60 ከ30 ከ40 ጥያቄ እንደየ ትምህርቱ ብዛት ይወጣና የሞሉት አለ የትምህርት የተማሪዎች ዶክመንት፣ እዚያ ላይ ይያያዛል። እና አንድ ተማሪ ሲመረቅ አመት ሙሉ አስራ ሁለት ጊዜ ፈተና ይወስዳል ከአስራ ሁለቱ ፈተናዎች ምን ያክል ነው ጎበዝ ሆኖ የተገኘው የሚለውን እንመዝናለን ማለት ነው በዚህ አግባብ በጣም የማይከታተሉ ተማሪዎች ካገኘን ዮሀንስ ወንጌል ቢጨርሱም ወደ ማቴዎስ እንመልሳቸዋለን ከኋላ እንድጀምሩ እናደርጋለን ከዚህ የተነሳ በንቃት ህሊና እንዲከታተሉ ማድረግ ችለናል ማለት ነው ሌላ የመጨረሻው ሶስተኛው ጠቃሚ ነው ብለን የምናምነውም ሌሎቹም ቢይዙት ሪሰርች መስራት የማቴዎስ ወንጌልን ሲጨርሱ የማቴዎስ ወንጌልን ከስነ ቃል ከታሪክ ከነገረ ክርስቶስ ከነገረ ማርያም አንጻር ጥናት መስራት፣ ዳሰሳ ጽሁፍ ማዘጋጀት በዚያ መንገድ ይሄ ሲያልቅ ወደ ማርቆስ ወደ ሉቃስ እንዳልፉ ማድረጋችን፣ የጳውሎስን መልእክት ሲጨርሱ በሁለት ከፍለው እስከ ጢሞቴዎስ ያለውን በአንድ እስከዚህ ከዕብራውያን ከጢሞቴዎስን ጨምሮ ጨምሮ ዕብራውያንን ደግሞ አንድ ወገን አድርጎ በዚያ ላይ በገባቸው ልክ መጀመሪያ ኮርስ እንሰጣቸዋለን። ጥናታዊ ጽሁፍ እያቀረቡ ወደሚቀጥለው ትምህርት ማለፋቸው ትምህርት ቤቱ ጥሩ ውጤታማ እንደሆን አድርጎታል። ከሁሉ በላይ ግን ብፁዕ አባታችን አቡነ ቀለሚጦስ በየጊዜ ይከታተለናል። በችግራችንም ከጎናችን በመሆን አይዟቸው ስለሚሉን ጥሩ ሁኔታ ላይ እንዳለን ነው መግለጽ አመሰግናለሁ። የደቀ መዛሙርት አኗኗር አዳሪ ትምህርት ቤት ነው። የትምህርት ቤታችንን የጊዜው ቀኑን የሰዓት ዝርዝር ቢያዩ ይደነቃሉ ማለት እችላለሁ። አንድ ሰዓት እንኳን እንዲሁም ይባክን ጊዜ የለም። ደቀ መዛሙርቱ አንድ ደቀ መዛሙር ከመቀበላችን በፊት አልጋውን ገዝተን ፍራሽ ገዝተን አንሶላ ገዝተን ትራስ ገዝተን ነው ተማሪ ማስታወቂያ የምናወጣው። ያንን ካላሟላ ተማሪ ማስታወቂያ እናወጣም። ከዚያ ሁለት በቀን ሁለት ጊዜ እንጀራ ያገኛሉ፣ ከወንበር እንደወጡ ሰባት ሰዓት ላይ፣ ማታ ደግሞ ራት። ወንበር በሌለ ቀን እና እሁድ ቅዳሜ፣ ጠዋት ቁርስ አለ፣ ቀን ምሳ፣ ማታ ራት አርብና ረቡዕም ሲሆን እንደዚህ ሽሮ ብቻ እንዳይሰለቻቸው እያለን በሻን ነው ልክ ክክም እያደረግን አልጫም እያደረግን ደቀ መዛሙርቱ በዚህ አግባብ እንድመገቡ እናደርጋለን። በዚህ ሥርዓት ነው ትምህርት ቤቱ የሚመራው። የመኝታቸውም እንደዚሁ ነው። ልብስንም በተመለከተ ብዙ ምእመናን እያስተባበርን ሳንችል ከቀረ በዓመት ሁለት ጊዜ ልብስ እናለብሳለን። ደቀ መዛሙርቱ ሰው ፊት የሚለብሱትም ሱፉ፣ የአደባባይ ልብስ፣ ፎጣ፣ ነጠላ ቤት ውስጥ ሆነው የሚለብሱትም ቱታ፣ ሌሎች የብርድ የሚሆኑ ጃኬቶች። በዚያ መንገድ ደቀ መዛሙርቱ በማህበራዊ ሚዲያ ብዙ ጊዜ ካዩ ጉባኤ ቤቱ በዚያ መንገድ ለደቀ መዛሙርቱ የሚለበስ የሚያርፉበት እና የሚመገቡት እንዳያጡ ያሟላል። ይህም ብቻ አይደለም። ስልጠናም ስንሰጥ የሚጽፉበት እስክሪብቶ ማስታወሻ፣ ንጽህናቸውን የሚጠብቁበት ሳሙና በተሻለ መጠን እያስተባበርን ጉባኤ ቤቱ ይህንን ሁሉ አሟልቶ ነው ደቀ መዛሙርትን የሚቀበለው። ያለዚህ አንቀበልም። እንደዚያ ከሆነ ሁሉን ነገር ካሟላን ሁሉን ነገር ካሟላን ደቀ መዛሙርቱም ሙሉ ጊዜያቸውን ደግሞ ለእኛ እንድሰጡ እናስገድዳቸዋለን። አንድ ደቀ መዝሙር እኛ ጋር ሲገባ ቃል የሚገባው እንደ ትምህርት ቤት የቀረበ አለ፣ መብት አለው። መመገብ መብቱ ነው። ላይብራሪ መጽሐፍ የፈለገው መጽሐፍ መውሰድ ማንበብ መብቱ ነው። ግዴታው ግን በትምህርት ጊዜ አለመገኘት፣ በጸሎት ጊዜ አለመገኘት አይችልም ማለት ነው። በዚህ አግባብ ጊዜያቸውን ሸንሽነን ደቀ መዛሙርቱ ከዘመናዊ ትምህርት ወደ ኋላ እንዳይርቁ ብለን ከትምህርት ሲወጡ አሁን ቀጣይ ባለፈው ዓመት ላይ የእረፍት ጊዜያቸው ነበር የሚያነብ የሚሸመድድ በራሱ ጊዜ ነበር የሚያሳልፈው። አሁን ግን ዘመናዊ መምህር ቀጥረን ከእኛ ትምህርት ቤት እንደወጡ ቀጥታ የሚገቡት ዘመናዊ ትምህርት ወደሚማሩበት ክላስ ነው ማለት ነው። እና በዚህ አግባብ ነው ትምህርት ቤቱ አሁን ላይ ያለው። የትምህርት ቤቱ በጀት እንደ ተቋም ሀገረ ስብከቱ የተወሰነ የሚለቅልን በጀት አለ። ይበጅትልናል፣ ግን ያው ብዙ አይደለም። ግን ሀገረ ስብከቱ ይበጅትልናል፣ ገዳሙም እንደዚው ይበጅትልናል። ገዳሙ ለስምንት ተማሪዎች ለአምሳ ሁለት ተማሪዎች ለአምሳ ሁለት ተማሪዎች ሂሳብ በየወሩ 24 ሺህ ብር ያክል ይበጅትልናል ሀገረ ስብከቱ 3850 ብር ያክል ይበጅትልናል በየወሩ በትምህርት አካውንት ይሄ ይገባልናል። አጠቃላይ ተቋማዊ በጀታችን 27000 አካባቢ ነው የሚሆነው። እኛ ደቀ መዛሙርትን የምንቀበለው ግለሰቦችን እያስተባበርን ነው፣ የሰው አስራት እየሰጠን ነው። ምናልባት አንድ ተማሪ ወረሃዊ ፍጆተው ከ3000 በላይ ነው። አሁን ባለው ቆጣሪ በጣም ከፍተኛ ቆጣ ይቆጥርብናል። እንጨት ገዝተን ነው ሁሉ ጋጋሪዎች አሉ። ብዙ ነው እንደዚህ፣ ዘጠና የሚያክል ሰውን እየመገቡ በቀን ሁለት ጊዜ እየመገቡ ማኖር በጣም ብዙ ወጭ ነው ያለው እና የሰው አስራት ሰጠን። ለምሳሌ አንድ ሰው አንድ ተማሪ ይዛለሁ ካለ በትምህርት ቤቱ አካውንት ለሚቀጥሉ ሶስት አራት ዓመታት ከደሞዜ ላይ ከሶስት ሺህ ብር በላይ የሆነ ብር አስገባለሁ ሲል ቃል ሲገባ እና ሲፈርምልን፣ በዚያ በእሱ ስም አንድ ተማሪ እንቀበላለን። እና የሰው አስራት ሰጥተን የሚያግዙ ምእመናን እየተከታተን በየሶስት ወር የስድስት ወር እናመሰግናለን። በእርቱ ጊዜ ያስፈጽመን እያለን ተማሪዎቹንም ሲማሩ እነሱ መታ ይጎበኛሉ ያያሉ። በዚያ መንገድ ምእመናንን እያስተባበርን ነው። ብዙ የትምህርት ቤቱ በጀት ይህንን ነው። መጽሐፍት በመግዛት እና ትምህርት ቤቱ ላይ የቅርብ ክትትል በማድረግ አይዟችሁ በማለት ቅድም እንደነገርኩት ብፁዕ አባታችን የገዳሙ አስተዳዳሪ ሚናቸው በጣም ትልቅ ነው። ብዙ አባታችን ናቸው ትምህርት ቤቱን የሚመሩት የበላይ ጠባቂን ብ ብዙ አባታችን አቡነ ቀለሚጦስ ናቸው። በቅርብም በቻሉት ያግዙናል። በጀታችን ግን ምንጩ ምእመናን ናቸው። ብዙውን የሚወስዱት ገዳሙና ሀገረ ስብከቱ ከሚሰጠን በተጨማሪ ማለት ነው። ይህንን ይመስላል የጌታችን ከምእመናን ጋር የምንገናኘው እንደዚህ። የትምህርት ቤቱን አጋር አካላት የሰበሰብንበት ጉሩፕ የለንም። ምእመናን ገዳሙ ላይም ሲመጡ በግል የምናናገራቸው ምእመናን ስለ ትምህርት ቤቱ ሲሰሙ ምን እናድርግ ሲሉን፣ ሰው ያዙልን፣ የሰው ስርዓት ያዙልን፣ አራት ዓመት ለሶስት ዓመት ያክል አንድ ተማሪ በወር የሚያስፈልገውን ወጪ ሸፍኑልን ብለን ተቋም ስለሆነ ትምህርት ቤቱ በተቋሙ አካውንት ብር ገቢ ሲያደርጉልን እና እርግጠኞች ሲሆኑ ለሚቀጥሉት ዓመታት ተማሪ ለማስተማር እኛ በዚያ መንገድ ለብፁዕነታቸው አሳውቀን ደቀ መዛሙርት ማስታወቂያ ወጥቶ እንዲገቡ እናደርጋለን ማለት ነው። የምንገናኘው ጉሩፕ ፈጥረን አይደለም። እነሱ ራሳቸው መጥተው ትምህርት ቤቱ ላይ ነው የሚያናገሩን። ከዚያ በትምህርት ቤቱ ስልክ ከተመዘገቡ በኋላ እየደወልን እናመሰግናለን እንላቸዋለን። ተማሪዎችም ሲጨርሱ እነሱ በተገኙበት አስተማሪዎቻቸው እናስመርቃለን። ይኸው በእናንተ መረዳት እርዳታ እነዚህ ለዚህ በቃ እንላለን ብለን ተስፋ አለን።

አንደኛው ያው ለሚመጡ ምእመናን መጀመሪያ ግልጽ የምናደርገው ይህንን ነው። ብፁዕ አባታችን በጻፉልን ደብዳቤ መሰረት ያው ንግድ ባንክ መጣው ንግድ ባንኮች አካውንት ካፍተውልናል። የደብረ ምጣጥ ጻድቃኔ ማርያም ገዳም የአፄ ዘርዓ ያዕቆብ መታሰቢያ አራቱ ጉባኤ አዳሪ ትምህርት ቤት አካውንት አለው። አሁን በነግ በዚህ ስም ማለት ነው የሚወጣው ያው በጉባኤ ቤቱ መምህርና በገዳሙ አበምኔት የሚወጣ የጉባኤቱ ግዢ ክፍል ሊቀ ጉባኤና ጸሐፊ ገበያውን አጥንተው ይህን ያክል ለሶስት ወር ይህን ያክል ጤፍ፣ ይህን ያክል ስንዴ፣ ይህን ያክል ዘይት በዚህ ያክል መጠን ይገኛል፣ ይህን ያክል ብር ወጪ ይደረግልን ብለው ሲያመለክቱ፣ የትምህርት ቤቱ ስራ አመራር ተወያይቶ በቃለ ጉባኤ ይዘን አጽድቀን ከዚያ ሄና የገዳሙ አበምኔት የትምህርት ቤቱ ግዥ ክፍል ሄደን በዚህ አግባብ ነው የገንዘብ እንቅስቃሴው ማንም ሰው እኛ ጋር አንድ ብርም ከዚያ በታች የሆነ ብር አስተዋጽኦ ቢያደርግ መሬት ላይ ይውላል። ያንን እናሳያለን ቁስቃ የተገዛ እቃ ሲሆን እኛ ለትምህርት ቤቱም እንደ ፋይል እንደሆነን ብለን ፎቶ አንስተን ቪዲዮ አድርገን እናስቀምጣለን። በደብዳቤ የትኛውንም ሰው የትምህርት ቤቱ ስራ አመራር መቶ ብርም አንድ ሺ ብርም ሰጠ ይሄን ያክል ብር በዚህ ቀን ስለተላከልን እናመሰግናለን ብለን ምናንም የምስጋና ደብዳቤ እንጽፋለን ለሚያደርጉልን ምእመናን በአካል ተገኝቶ ነው ብዙዎቹ የሚጠይቁን በዚህ አግባብ ነው ትምህርት ቤቱን በገንዘብ በኩል እያስተዳደር ነው ያለ ነው ከዚያ በየሶስት ወሩ ሪፖርት እናቀርባለን እናደርጋለን በየሶስት ወሩ ከባንክ ደረሰኛ ወጥተን ያወጣ ነው ገንዘብ የገባው ገቢ ከስብከተ ወንጌል አንጻር ከትምህርት ቤቱ ወጪ ከሁሉም አንጻር ያሉትን ሪፖርት ሰርተን ለገዳሙ ለሀገረ ስብከቱ በዚያ መንገድ ሪፖርት እናደርጋለን። ገዳሙ ወደ ሀገረ ስብከቱ ያቀርብልናል። እኛ ለገዳሙ ሪፖርት እናደርጋለን ማለት ነው። ብፁዕ አባታችን የትምህርት ቤቱ የበላይ ጠባቂ ስለሆኑ ለሳቸው በየጊዜው ሪፖርት እናደርጋለን። በጽነታቸው ሳያውቁ ምንም አንሰራም። ሌላው ትምህርት ቤቱ ላይ ያልነገርኩት ትምህርት ቤቱ ዘመናዊነት እንዲቀላቀልበት ብለን የኮምፒውተርና የሚዲያ ክፍል አለው። ከውስጥ አመራሮች አንዱ የትምህርት ቤቱ አመራሮች ከትምህርት ቤቱ አመራሮች አንዱ ኮምፒውተርና ና ሚዲያ ክፍል ነው። እሱም የተማሩ ናቸው። እኛ ጋር ዩኒቨርሲቲ ምሩቃን አሉ። በተለያየ ዘርፍ የተመረቁ ብዙ ናቸው። እኛ ጋር የሚማሩት አዲሳት ብሉያት የሚማሩት እነሱ ው በየዓመቱ ሰው ሲመረጥ የትምህርት ቤቱ አመራር በዓመት አንድ ጊዜ ነው የሚመረጠው። በዚህ አግባብ ኮምፒውተሮች እኛ ጋር አምስት ኮምፒውተሮች አሉን። ፕሪንተር አለን። ኮፒ አለን። ደቀ መዛሙርቱን ከደብረ ብርሃን ዩኒቨርሲቲ መጀመሪያ እንደጀመር ያሉ ወንድሞች መጥተው አሰልጥነውልን ራሳቸው ደቀ መዛሙርቱ ይጽፋሉ፣ ኮምፒውተር ላይ ጎበዞች ናቸው። በሚዲያ እንዳዩት ባለፈውም የእናንተ ሚዲያ ዶኩመንታ ሰርቶልን ስለነበር ብዬ ነው ያንን እየሰሩ። ከስብከተ ወንጌል አንጻር በየእሁድ እሁዱ በትንሹ ከ16 የማያንሱ ደቀ መዛሙርትን የስብከተ ወንጌሉን መረጃ ነው የምነግረው፣ እናሰማራለን። በትንሹ ማለት 32 ማለት ነው። 16 ማለት ገጠር ሰላሳ ሁለት ሰው እንልካለን ማለት፣ ሁለት ሁለት ሆነው ይሄዳሉ። በእግራቸው ነው የሚሄዱት ብዙ ትራንስፖርት የለም፣ ገጠር አካባቢ ስለሆነ ያገለግላሉ። ማኅሌት ይቆማሉ፣ ይሰብካሉ፣ ይቀድሳሉ። በዚህ አግባብ ገጠር ተኮር አገልግሎት እናደርጋለን። ያለንበት ደግሞ ቀበሌዎቹ ዙሪያችን ላይ ሰው ሲሞት እንሄዳለን። እድር ቤት፣ ለጽዋ ማኅበራት እነዚህ ላይ እየሄድን ገጠር ተኮር አገልግሎት ትምህርት ቤቱ ይሰራል። በሚዲያ አይተውም ከሆነ ከዚህ በፊት አላውቅም። የህዝብ ጉባኤም ያዘጋጃል ትምህርት ቤቱ። ትምህርት ቤቱ ከገዳሙ ጋር በመተባበር ተነጋግረን ከወረዳው ላይ የህዝብ ጉባኤ እናዘጋጃለን። የኛ ተማሪዎች ራሳቸው ማስታወቂያውን ይለጥፋሉ፣ ባነሮችን ይለጥፋሉ፣ በየቢሮ ይሄዱ ሰዎችን ይቀሰቅሳሉ፣ በየመንገድ ላይ ይሄዱ ይቀሰቅሳሉ። ከዚያ በእለቱ ሰው ይመጣል። ትምህርት ወንጌል ራሳችን ምንም ተጨማሪ ወጪ ሳናደርግ ራሳችን በዚህ አግባብ እያደረግን የህዝብ ጉኤም እየዘጋጀን እናስተምራለን። ክረምት ክረምት ደግሞ ከቅድመ መደበኛ እስከ 12ተኛ ያሉ ተማሪዎችን ሰብስበን ዘንድሮም ወደ 565 የሚሆኑ ተማሪዎችን ስናስተምር ነው የከረም ነው በግእዝ በስነ ምግባር በታሪክ በግእዝ፣ በስነ ምግባር፣ በታሪክና በመሰረተ ህይወት ላይ ከሐምሌ እስከ ነሐሴ መጨረሻ ድረስ በሁለት ወደ ያክል ነሐሴ ላይ እንኳን ትርጓሜ ብዙ ደቀ መዛሙርት ልከን የቀሩት ደግሞ ደብረ ታቦር እየደገሱ እዚያ ደግሞ እንዳይቋረጥ አድርገን ስናስተምር ነው የቀረብ ነው። በዚህ መንገድ የእኛ ትምህርትና ስልጠና ክፍል የትምህርት ቤቱ ማለት ነው ገጠር ተኮር አገልግሎት ላይ ይሰራል። የተወደዳችሁና የተከበራችሁ ተመልካቾቻችን ከሊቁ ከሊቀ ሊቃውንት ነቢየ ልዑል አዳሙ ጋር ስናደርግ የነበረው መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዚህ መርሃ ግብር ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ቀሪ የቴሌቪዥን ፕሮግራማችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን።